በ2017 በጀት ዓመት 9 ወራት ከ359 ሺ በላይ ዜጎች የውጭ ሀገር ስራ ስምሪት ተጠቃሚ መሆናቸውን የሥራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የውጭ ሀገር ስራ ስምሪት እቅድ አፈጻጸም ግምገማ ተካሂዷል። በግምገማው ላይ የጠቅላይ ሚኒስትሩ የማክሮ ኢኮኖሚ ዘርፍ አማካሪ አምባሳደር ግርማ ብሩና የተለያዩ ባለድርሻ አካላት ተገኝተዋል። ከሰለጠነ የሰው ኃይል አቅርቦት ከስራ ገበያው ፍላጎትና ና ከአገልግሎት አሰጣጥ አኳያ የተከናወኑ ስራዎች ውይይት ተደርጎባቸዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በበጀት ዓመቱ 9 ወራት 359 ሺ 291 ዜጎችን በውጭ ሀገር ስራ ስምሪት ተጠቃሚ ማድረግ መቻሉን በማህበራዊ ትስር ገጻቸው ባሰፈሩት መልእክት ገልጸዋል። ካለው የስራ ገበያ ፍላጎት አኳያ አቅርቦትና ጥራት ላይ ያሉ ችግሮችን በመፍታት ውጤቱን ለማላቅና የዜጎችን ተጠቃሚነት ለማሳደግ ርብርብ ማድረግ እንደሚገባ የጋራ መግባባት ላይ መደረሱንም አመላክተዋል። የገንዘብ ሚኒስቴርና ተጠሪ ተቋማት እንዲሁም የኢንቨስትመንት ሆልዲንግና በስራ ያሉ ተቋማት የስራ ኃላፊዎቹና ሰራተኞች የካዛንችስ የኮሪደር ልማትን ጎበኙ። የስራ ኃላፊዎቹና ሰራተኞቹ የካዛንችስ የኮሪደር ልማትን የጎበኙ ሲሆን በቀጣይም በከተማ የተሰሩና እየተሰሩ የሚገኙ የልማት ስራዎችንም እንደሚጎበኙ ተገልጿል። ጉብኝቱም የኮሪደር ልማትን፣ የአዲስ ዓለም አቀፍ ኮንቬንሽን ማዕከልን፣ የወንዝ ዳርቻ ፕሮጀክትን ጨምሮ የተቀናጀ የግብርና ማቀነባበሪያ ማዕከልና ሌሎች በርካታ የልማት ስራዎችን ያካተተ መሆኑም ተጠቁሟል። በአዲስ አበባ ከተማ እየተከናወኑ ያሉ የልማት ስራዎች ትውልድ ተሻጋሪ እርስ በርስ የተሳሰሩ መሆናቸው ዘላቂ የልማት ግቦችን ከማሳካት አኳያ ያላቸውን ጠቀሜታና ስራዎቹ የኢትዮጵያ ብልጽግናን ለማረጋገጥ ያላቸውን አቅም ማስገንዘብ እንደሆነም ተገልጿል። ዘገባው የኢትዮጵያ ዜና አገልግሎት ነው። በአስር ከተሞች የኃይል ስርጭት መስመሮች ላይ መልሶ ግንባታና አቅም የማሳደግ ስራ ማከናወን የሚያስችል ፕሮጀክት ወደ ስራ መግባቱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ፕሮጀክቱ በኃይል ስርጭት መስመሮች እርጅና ምክንያት በከተሞች እያጋጠመ ያለውን የኃይል መቆራረጥ ችግር ለመቅረፍ የሚያስችል እንደሆነም ገልጿል። በዚህም በተመረጡ አስር ከተሞች የመልሶ ግንባታና አቅም ማሳደግ ስራ ለመስራት ፕሮጀክት ተቀርጾ ወደ ስራ መገባቱ ተገልጿል። የመልሶ ግንባታና አቅም ማሳደግ ፕሮጀክቱ ተግባራዊ የሚደረገው በነቀምት፣ አምቦ፣ ሱሉልታ፣ ቢሾፍቱ፣ አሰላ፣ ደብረ ብርሃን ዲላ፣ ሆሳ አናሶሳ እና ጅጅጋ ከተሞች መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ፕሮጀክቱ በሶስት ምዕራፍ ተከፍሎ እንደሚከናወንም የአገልግሎቱ መረጃ ያመላክታል።